ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምናላችሁ። በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ ብለናል። እነሆ የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን በቀጥታ በጎንደር ሰማይ ስር የአማራፋኑ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የግዙፉ አጼዎቹ ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ዘመነ ምረት በቀጥታ የስልክ መስመራችን ተገኝቶ ስለ አለው የአማራ ፖለቲካ ወቅታዊ ሁኔታ ትኩረት አድርጎ የተለያዩ ሀሳቦችን እያነሳን እየተወያየን ቆይታ እናደርጋለን። ፕሮግራሙን እየመራው አማራ ሰፋ ብሬያችሁ ቆያለሁ። አብራችሁ እንድትቆዩ በአክብሮት ጋብዝናችሁ። አርበኛ በቅድሚያ ለዚህ ቃለምልልስ ፈቃደኛ ሆነ ስለተገኘ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንኳን ደህና መጣ። እጅጋርጌ አመሰግናለሁ በቅድሚያ እንግዲህ በተፈጸመው ልብ ሰባሪ ሀዘን በተለይ እንግዲህ በተለያዩ ቦታዎችም ላይ እንዳረጋገጥ ነው መላ ማህበረሰባችን ጭምር ያዘነበት ትልቅ አርበኛችን የተሰዋበት ወቅት ነው እና ለሱ በጣም ማዘናችንን ለመግለጽ እንወዳለን። እንዲሁ አርበኛ በቅድሚያ አጠቃላይ ስለ ሜጀር ጄኔራል ከፍያለው ደሴ ህልፈት አስመልክቶ የምታስተላልፈው መልእክት ካለ በሱ እንጀምር እንዲያው አጠቃላይ ያላችሁበት ሁኔታ ምን ይመስላል የሚለውን ብትገልጽልኝ በአርበኛ ከፌ በጣም የደረሰብን ስሜት በጣም ከፍተኛ ነው ምን ብዬ ልገልጽበት? ስሜታችን መቆጣጠር አክቶ ነው የነበረው። ይህ ስሜታችን እንዳንቆጣጠር ያደረገን አርበኛ ስለነበር ነው። ኦልሬዲ ገብርዬ ነው ገብርዬ ነው ያጣ። አማራ ትልቅ ሀይል ነው ያጣ። ጎንደር ትልቅ ሀይል ነው ያጣ። ትልቅ ሰው ነው ያጣው። በጣም ትልቅ ሰው። በጣም የሚገርምህ ያዘኑን መናገር አልፈልግም። ስለ እሱ ታሪክ ብዙ መናገር አልፈልግም። ምክንያቱም ታሪኩን ሰርቷል። ጀግናችን ነው። ዳግማዊ ቴድሮስ ነው እንዲ ከዳግማዊ ቴዎድሮስ ያላነሰ ስራ ነው የሰራ። ህወሓትን ምን ስራ እንደሰራው ራሱ ህወሓት ያውቃል። ብልጽግናን ምን አይነት ስራ እንደሰራው ራሱ ብልጽግና ያውቃል። ስለዚህ አሁን ይህ ወንድማችን ላይ እኔ ሌላው ሌሎች እናርበኛ ደረጀ፣ እናርበኛ ሰለሞን አብዛኛው ሰው ስለገለጸ ስለሱ ነገር እኔ ስለሱ ታሪክ አዲስ የምናገረው ነገር የለም። ግን የተከሰተውን ነገር ልንገርህ። እንኳን ህዝቡ እንኳን ህዝቡ ሰማዩ ሰማዩ ሰማዩ እንግዲህ ይሄ ጎንደር ላይ ያለ አካል በሙሉ ይናገር። እንኳን ህዝቡ ሰማዩ ተቆጦ ነው የዋለው። አርበኛ ከፌ ሻርፕ አስራ አንድ ሰዓት አካባቢ መስዋዕት የከፈለው በዚያን ሰዓት እንኳን ከዚያ ሰዓት ጀምሮ እውነቴን ነው የምነግራችሁ የጎንደር ህዝብ ይህ ሚዲያ ይሰማዋልና እስከ ቀብር ስነ ስርአቱ ድረስ ጭጋግ ነው የወረሰው ጎንደርን ጨለማ ነው የወረሰው። ሰውየው ምን ያህል አርበኛ እንደሆነ ምን ያህል እውነተኛ እንደሆነ ምን ያህል እግዚአብሔር የሚወደው መሆኑን ምን ያህል ህዝብን እንደሚወደው ምን ያህል ለህዝብ መስዋዕትነት እንደከፈለ እንኳን ህዝቡ እንኳን ህዝቡ ሰማዩ በጭጋግ ፣ እንግዲህ ከእዚያ ሌሎች ቦታዎች ላይ አይዶን ነው፣ እዚያኛ እስከ ቋራ ድረስ ያለውን ግን ይኸው። ውሸት ከተናገርኩ የጎንደር ህዝብ ይመስክር፣ እሱ ከሞተባት ሰዓት ጀምሮ እስከ ቀብር ስነስርዓቱ ድረስ ጭጋግን የወረሰው ሁለት ቀን ሙሉ። ይህ የሚያሳየው ምን ያህል ለአማራ ህዝብ መስዋዕት የከፈለ ምን ያህል እግዚአብሔር የሚወደው ምን ያህል ህዝብ የሚወደው ምን ያህል ታላቅ ሰው እንዳጣን። ምክንያቱም ከዚህ በላይ ምን ምስክርነት አለ? እና ትልቅ ሰው ያጣን መሆኑን ራሱ ሰማዩ ዳመነው መስክሯል። እጅጋርጌን ማመሰግነው አርበኛ፣ እንዲያው በአጠቃላይ በተለይ በአርበኛው ህልፈት ምናልባት ጠላትም ጭምር የመሰከረለት በጀግንነቱ፣ እንዲያውም የሰራውን ያክል ያልተነገረለት ለዛውም ደግሞ የአማራ ፖለቲካ ባህሪው ሆኖ ምናልባት ለዚህ ህልፈት ከመብቃቱም በፊት የሚዲያ የስብና ግድያ ጭምር ሲደረግበት የነበረ ነው እና ይሄ ደግሞ ከምን አንጻር ነው በተለይ ደግሞ ከዚህ በፊትም እንግዲህ በርካታ ጀግኖች መሪ የአማራ ፋኑ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራሮቹን ጭምር እየገበረ ያለ አደረጃጀት ነው እና በዚህ ሁኔታ ግን ቀድሞ የስብና ግድያን በማድረግ ረገድ ከፍተኛ ሚና ያላቸው አካላቶች አሉ በሚዲያ ተደራጅተው ዘመቻ የሚከፍቱ ይሄ ከምን አንጻር ነው በተለይ ደግሞ አሁን ያላችሁ የእናንተ በተለይ በፋኑ መካከል ያለው አንድነትስ እውን ያልሆነበት ምክንያቱ ምንድን ነው የሚለውንም አብረህ አያይዘ ብትገልጽልኝ። አሁን እንግዲህ ኦልሬዲ አርበኛ ከፍያለው የሞተበት በአማራ ኢሹዎች ናቸው፣ በአማራ ጥያቄዎች ነው። መጀመሪያ እንግዲህ በሚዲያ ዘመቻም ሆነ አንዳንድ ወንድሞቻችን በግልጽ የተናገሩት ነው። መጀመሪያ አርበኛ ከፍያለውን ቀጥሎ ፕሮፌሰር ጌታን ቀጥሎ እያሱን እዚያም ደግሞ ቀስ እያልነ አርበኛ ደረጀን ካጠፋነ አጠቃላይ ቀጠረው እንቆጣጠራለን ብሎ ሚሽን የተሰጣቸው ነው። ይሄ የዜና አካል ሚሽን የሚሰጣቸው እኔ በቅርቡ እየጠሯቸው አሉት የአማራ ሳምሪዎች ምላቸው አሉ። ማይካድራ እንደጨፈጨፈው አሁንም አማራ ላይ የህወሓት ተላላኪዎች የሆኑ የህወሓት ሚሽን ፈጻሚ አካላት የሆኑ ለምሳሌ በዚህ ስብን ያለውን ሰው መጀመሪያ ላይ ፕሮፓጋንዳ በህዝብ እንዲጠላ ነው የሚያደርጉት። አርበኛው ውባንተ ሲሞት መስዋዕት ሲከፍል ከሞት በፊት አሁን የሚዘምቱብን እነ ሙልጌታ ይች እንድታሰራፋ እነ ሙልጌታ አንበርብር ናቸው። አርበኛው ውባንተ አሁን ዛሬ ለአርበኛው በአንተ ውባንተ ተቆርቋሪ ሁነው ይናገራሉ። ሁለት መቶ አምሳ አንድ የሚባለው ነው መጀመሪያ ላይ ውባንተ የብልጽግና አሽከር ነው ፋፍደም ፋፍደን ነው እርምጃ ይወሰድበት ብለው በሁለት መቶ አምሳ አንድ በመረጃ ቲቪ ነው መግለጫ የተሰጠው። አሁንም ተመሳሳይ አርበኛ ከፍ ያለው ላይ እነ ሙልጌታ አንበርብር ናቸው። እነዚህ ተላላኪዎች፣ የዋት ተላላኪዎች፣ የጎጠኞች መንደርተኞች፣ ደመጣጮች፣ ነጋዴዎች፣ መጀመሪያ ላይ የገደሉት የዋት ተላላኪዎች ናቸው። የዋት ተላላኪዎችና ጥቅመኞች፣ ጎጠኞች፣ ስግብግቦች ለስልጣን ብለው ብቻ የወጡ በጥላቻ የተሞሉ አማራ አንድ እንዳይሆን ትልቅ ስራ እየሰሩ ያሉች አካሎች መጀመሪያ ላይ ሚዲያ ላይ ዘመቻ ከፈቱበት በአርበኛ ክፍል እንግዲህ፣ ይህንን መረጃም ስላለ ቀጥሎ መግለጫን ያወጡበት። እንግዲህ እኔ አርበኛ ክፍያለው ማን ገደለው ብትለኝ፣ ውሀት እና ተላላኪዎቹ ሌላ። ስለዚህ ለጎንደር አንድነት ዋናው ዋናው አንድ እንዳንሆን ያደረገን አብዛኛው አባል ላውቅ ይችላል፣ አሁንም እያፋጀን ያለ የውሀት ጣልቃ ገብነት ነው። ውሃቶች ጣልቃ ስለገቡ፣ ውሃቶች ገንዘብ አላቸው እንትን አላቸው። እነዚህ እንደገና ደግሞ የስልጣን ፍላ አንደኛ ውሃት ነው፣ ሁለተኛ ደግሞ ስልጣን ጎጠኝነት ችግር ያለባቸው የስልጣን አጥም ያለባቸው የበታችነትና የጎጠኝነት ስሜት ያለባቸው እኛ ብቻ ካላወካ ነው እኛ ብቻ ካልሰራ ነው ከሚል አኳያ የአንድን አካባቢ የአንድን አካባቢ ማህበረሰብ ጥላቻ ያላቸው እነዚህ አካሎች በመቀናጀት ኢቭን ምሳሌ ልናገር፣ ዘመርኩን በቀለ በነ ዘመነ ካሴ ላይ ዘመቻ ሲከፍት ከመረጃ ቲቪ ነው ያወሰጡት። መረጃ ቲቪ ግን በነ ውብአንተ ላይ ዘመቻ ሲከፍት በነ ፕሮፌሰር ጌታ አስራደ ላይ ሲከፍት ዘመቻ ሲከፈትባቸው ግን ዘመርኩንን ከመረጃ ቲቪ ነው ያወረዱት። ዘመርኩን ትክክል ነው እያልኩ አይደለም። ይሄ የአንድ አካባቢ ጎጠኞች ማህበረሰቡን ላይወክል ይችላል። ያን የስልጣን ፍላጎት ያለባቸው እኛ ብቻ ካላወካ ነው ከሚል አኳያና የሕወሓት ቁርኝት እነው አንተን አሳጡናል። አሳጡና፣ አሁንም ጎንደርን እያመሰ ይገኛል። አሁንም የአማራን ትግል ወደ ኋላ እየጎትተ ይገኛል። ሌላ ቁርሾ እንዲፈጠርም እያደረገ ይገኛል። ስለዚህ የሁለቶች ቁርኝትና እነዚህ ደግሞ የሚዲያ ጋጋታ ገንዘብ እየተከፈላቸው ዛሬ አንዱ የሚደግፉ የደም ነጋዴዎች ናቸው ምላቸው ነው። እነዚህ ሰዎች ናቸው የአማራን ህዝብ ወደ ኋላ እየጎጠጡ እንደፈለጉ ሀሰት የሚያወሩ የሕወሓት አምሳያዎች ናቸው ምላቸው ስራቸውም ተግባራቸውም የሚዲያ አጠቃቀማቸውም የአማራ ስነ ልቡና የሌላቸው እሴት የሌላቸው አሳሰብ የሌላቸው የአማራን ትግር ወደ ኋላ እየወጡት ይሆናሉ። ይታጋዩ አይደለም እየተዋጋ ያለው አብዛኛውን ጊዜ አንድ እሱ ነው። ሁለተኛ፣ ሌላው ሶስተኛው ክንፍ በጎንደር ላይ ችግር እየፈጠረብን ያለ ክርስቲያን ህብረት የሚባል ሟት ዋሃዱ የሚባል አደገኛ ክንፍ አለ። እውነት ለክርስቲያን ነው ቆሞ ከሆነ አደገ እሺ። ግን መጀመሪያ ሲቋቋሙ ጁንታ ያቋቋማቸው እንድናበበ የሚባሉ እንደነም አንዴ ያሉ የውሃት ትውልድ ያላቸው የትግሬቱ ትውልድ ያላቸው የጎንደር ህዝብ ያውቀዋል። አበበ ማን ነው? እናቱ ማናት? ቤተሰቦቹ እነማን ናቸው? ይታወቃሉ። እነዚህ ከመጀመሪያው አንስቶ ከውሃት ጋር አብረው ሲሰሩ የነበሩ ሟቱ መስርተው አሁንም ጎንደርን አንድ እንዳይሆን ሆን ብሎ ከሌንዲ ነው ከሌንዲ ነው ከሌንዲ ነው እያሉ ስም እየሰጡ ትናንትና፣ እነዚህ ሀይሎች እነባየ እኛ አብረን ስንሰራ ነበር፣ ግን ታፔላ እየፈጠሩ እየነጣጠሉና ያሉት የጎንደር ትግልም ሆነ የአማራ ትግል አንድ እንዳይሆን እያደረጉ ያሉት የውሀት ተላላኪ የሆኑ አሁንም ከውሀት ጋር የጎንደርን ክንፍ እና ሌሎችን ክንፍ ግንኙነት እንዲፈጠር ያደረጉ አካላት እነዚህ ናቸው። ታችኛው የሚዋጋው አካል ችግር የለበትም። ያደረጃጀት ችግር አለ። ምጠባችን የአላማ ጠውን ያለብን ዘንኮም ብለው ጎንደርና ጎንደርም ይሁን አማራ ይሁን አንድ እንዳይሆን እየሰሩ ያሉት አንደኛ ዋተዋ ናቸው። ይህ በመጀመሩ ይታወቃል። አማራ ሆኖ ጠንክሮ እንዲወጣ አይፈለግም። ሁለተኛ እነዚህ ጎጠኞች ስግብግቦች እኛ ብቻ ካላወካ ነው የሚል የአንድን አካባቢ በጥራቻ የተሞለ የተወሰኑ ቡድኖች የቡድኖች ፍላጎት እዚያ የሚዲያ ክንፋቸው አለ፣ ውጭ ላይም ውስጥም። ሶስተኛ፣ ይህ ክርስቲያን ህብረት የሚባል የማዋተዋዶ ስብስብ ከህወሓት ቁርኝት ያለው አካል አሁንም ታጋዩን እየከፋፈለ ሆን ብሎ መስቀል ያስራል። መስቀል ማለት ለእውነት መሞት ነው። መስቀል ማለት ለሀቅ መኖር ነው። መስቀል ማለት መስዋዕት መክፈል ነው። እነዚህ ግን መስቀል አስረው ግን የሚሰሩት ውስጣቸው ሌላ፣ አፋቸው የሚናገረው ሌላ ውስጣቸው የሚሰራው ሌላ ሌላ ተልዕኮ ተሸክመው በመስቀሉም የሚነግዱ የድም ነጋዴዎች ናቸው። የአማራን ትግል ወደኋላ እየጎቱት እንጂ ዋናው ግን እያፋጁ ነው ያሉት እነዚህ ኃይሎች ናቸው። ይህን ኃይል ደግሞ ሁሉም ሊያውቀው ይገባል። ህወሓታውያን ያደረጃቸው የህወሓታውያን አተሳሰብ ያላቸው የህወሓት ቫይረስ ተሸካሚ የሆኑ የስልጣን ስግብግብነት ያለባቸው ክንፎች፣ ሶስተኛው እነዚህ ናቸው። እያስቸገሩ ነው ያሉት። ወንድሞቻችንም ብዙ ወንድሞቻችን መስዋዕት እየከፈሉ ያሉት በዘወይ አርበኛ ከፌ ብቻ አይደለም መስዋዕት የከፈለው። እነዚህ ክንፎች እነዚህ ክንፎች የሰሩ ስራ አንድ በጣም ፈታራሪ የምለው ትልቅ ሊቅ ፕሮፌሰር የሆነ ወጦ የማይናገር ግዕዝን ብዙ ምህረትን ነው የገደሉብን። ስለዚህ ብዙ ሰዎችን አዋቂ የተባሉትን ነገ እኛንም ሊያስገድሉን ይችላሉ። ገንዘብ አላቸው፣ ተላላኪዎች አላቸው። ሌላ ስራ የሚሰሩ ናቸው ግን እኛ ሀቁን ነው የምናገሩ። እውነቱን ነው ህዝቡ ሊያውቀው ይገባል። ስለዚህ ይህን ስራ እየሰሩ ያሉት እነዚህ ህወሓትና የአማራ ላይ ያሉ የሳምሬ አስተሳሰብ ያላቸው አማራ ሆኖ ግን የሳምሬ አስተሳሰብ ያላቸው የአንድን አካባቢ እናጥፋ የሚል እኛ ብቻ እንንገስ የሚል የአማራ አላማና የአላማ ትግል ያልገባቸው ክንፎች ናቸው። አርበኛ አመሰግናለሁ። እንዲያው በመጨረሻ አጠቃላይ በተለይ የአርበኛ ከፍያለው ደስ እንግዲህ የሚመራው ግዙፉ ገብርዬ ክፍለ ጦርን ጨምሮ በተለይ ደግሞ ቀጠናው እንዲጠናከር በማድረግ ምናልባት በእነሱ አገላለጽ ዋርካ የሆነውን ሸካፊያችን መሪያችን ያጣ ነው የሚል ሀሳብም ስላለ፣ በእናንተ በኩል አጠቃላይ እንዲያው አሁን ያላችሁበት ሁኔታ በተለይ ደግሞ ጦሩን የማቀናጀት የማጠናከር ስራ ላይ እየሰራችሁ ነው ወይ ሰራዊቱን መልሶ የመገንባት ስራ ላይ በምን መልኩ እየተሰራ ነው የሚለውንም አብረህ ብትገልጽልኝ። ከፌ እኮ ስራውን ጨርሶ ነው ሄደው። በአንተ እኮ ስራውን ጨርሶ ነው ሄደ። ምን ከፌ በአንተ እኮ ቤት ሰርተዋል። ምን በግለሰብ የሚሽከረከር በከፌ ላይ ብቻ የተመሰረተ አይደለም። ሚሊዮን ከፌዎች አለው። አርበኛ ውባንተ መስዋዕት ከፍለዋል። አርበኛ ውባንተ ቢከፍል ስንት ውባንቶች ነው የወጡት። ውባንተ መስዋዕት በመክፈሉ ትግሉ ወደ ኋላ አይደለም የበለጠ ተጧጧፈ እንጂ። አሁንም ደግሞ የከፌ ሀይል ቤት ሰርቷል እኮ ብዙ ከፌዎች ያሉ እኮ ምንም መደናገር የሚፈጠር ነገር እሱን በማጣታችን ስሜታችን ሊጎዳ ይችላል። ሁሉም ከፌ ነው። በቂ ሀይል አለ፣ መሪዎች አሉ። የተደራጀ ኃይል ነው። የሚፈርስ ቤት የለም። የተሰራ ቤት እኮ ነው። ወባንተም የሆነ አርበኛ ከፍያለውን ቤታቸውን ሰርተው አጠናቀዋል። ስለዚህ መጨረሻውን ሳዩ ለምን ወንድሞቻችን መስዋዕት ከፈል ካልሆኑ በስተቀር ወደ ኋላ የሚቀር የሚደናቀፍ ሀይል የለም። ይበልጥ እነዚህ አስከፊዎች፣ እነዚህ ጎጠኞች፣ እነዚህ መንደርተኞች፣ እነዚህ ደመጣጮች ነጋዴዎች ግን ህዝቡ እንዲያውቅልን ይገባል። ከህወሓት ጋር ተሰልፈው ከህወሓት ጋር ተሰልፈው እስኪ አንድ ጥያቄ ልጠይቅህ እኔ እኛ እኛ ከምንታገልባቸው ስድስት አላማዎች ውስጥ የመጀመሪያ ችግር የፈጠረብን አሁን አብን አብን እንደዚህ ቢሆንም አብን ካወጣቸው ስድስት ጥያቄዎች መካከል አሁን እኛ ከምንታገልባቸው መሰረታዊ ጥያቄዎች እነዚህ ናቸው። እነዚህ ስድስት ጥያቄዎች የችግሩ ባለቤት አማራን ዘር አጥፍቷን ብለኝ ምን ከሰው አካል ማን ነው? ህወሓትን ነው። ከህወሓት ጋር መሰለፍ ማለት የአማራን ጥያቄ ወደኋላ መጎተት ነው ወይስ ወደፊት መውሰድ ነው? ይህንን አስረስ ተናግሯል። ይህን ማርሸት ተናግሯል። ስለዚህ ሁሎችም ግልጽ አድርጓል። ጀኔራሉም ተናግሯል። ከህወሓት ጋር መሰለፍ ማለት የአማራን ጥያቄ ያስታጎል፣ ወደኋላ የሚከፍት ነው እና ወደኋላ የሚጎተት ነገር የለም። ግን አባሉ ግን እውነቱን ሊያውቀው ይገባል። አሁን እንዲሁም እንግዲህ ከፌንን ያህል ጀግና መስዋዕት ገለው አስገድለው ጸጠት ውስጥ ሳይገቡ አሁን ደግሞ ከየአፍቴ የሚባለው ህዝባዊ ድርጅት እንግዲህ ህወሓት ናቸው የምላቸው ለዚህ ነው። ድራማ መስራት ይችላሉ። ሚዲያው መቆጣጠር ይችላሉ። መዋሸት ይችላሉ። መፍጠር ይችላሉ። የሀሰት ወሬ እውነት መናገር አውቁበት። እውነት አይናገር። ህወሓት እኮ እኛ ማን ወደው ሀሰት ነው እንጂ እውነት አይናገርም። ትርክት መፍጠር ይችላል። የውሸት ትርክት እነዚህ ደግሞ የውሸት ትርክት መፍጠር መናገር ይችላሉ። ሚዲያው መቆጣጠር ይችላሉ ሲናገሩ እውነት ይመስላሉ። ውስጣቸው ግን ሌላ ነው፣ ፍላጎታቸው ግን ሌላ ነው። አሁን ይህን ሳይጸጥታቸው እንኳ የአርበኛ ከፌን ሞት ሳይጸጥታቸው አሁን ደግሞ ህዝባዊ ድርጅቱ ከክሉ ጋር ሊደራደር እየሰራ ነው። ከብልጽግና ጋር ማን እንደሚሰራ እንኳ እናውቃለን እኮ ከነ ተመስጋር ጋር እየተደዋወለ እያወራ ከብልጽግና እዚያው ካለው ክንፍ ጋር እየተደዋወለ የአማራን ክልል ጸጥታ አፍርሰነዋል እያለ እየተናገረ ራሱ ከማን ጋር እየሰራ እንደሆነ እያወቀ ከብልጽግና ከገዱ ጋር ብልጽግና ጋር እየሰራ እኛን ደሞ አሁን ደግሞ ህዝቡን ዳይቨርት ለማድረግ ይኸው እነ እስክንድር እነ አርበኛ ደረጀ ጌታ ስራደ ከብልጽግና ጋር ሊሰሩ እየተደራደሩ ነው ብሎ ደግሞ ዋ ፋፍርጌት አድርጎ ያመጣለትን ሚዲያ ደግሞ ለቆ ዳይቨርት ሀሳቡ ህዝቡን ደግሞ መርዝ ለመርጨት መርዝ መርጨት ያውቃሉ። ማፍረስ ነው እንጂ ቤት መስራት አያውቁም እነዚህ ሰዎች። አሁን ህዝቡ ሊያውቃቸው ይገባል። ታችኛ ያለው አባል በተለይ ታችኛው ያለው አባል ትግሉ ለብቻ ተኩረት ያድርግ። ግን ከህወሓት ጋር የሚሰልፍ ከሆነ የአማራን መከራ እያራዘመ ነው። የአማራ ጥያቄዎችን እየረሳ ነው። የሞት ወንድሞቹን እየረሳ ነው። ለምን እንደሞቱ እንኳን እንኳን ምክንያቱ አልገባንም ማለት ነው ለምን እንደወጣን ለምን መሳሪያ እንግተን ልጆቻችን ጥለን ቤተሰባቸዎችን ጥለን ለምን እንደወጣን አላወቅነውም ማለት ነው። ጥያቄያችን አናውቀውም ማለት ነው። እኔ የወጣው ለስልጣን ብዬ አይደለም። የወጣት የአማራ ህዝብ ጥያቄ እንዲመለስ ነው ስልጣን ከፈለኩም ይኸው አንዱ ገብቶ መሾም ይችል የለም ብልጽግናው ሹመት ድንቅ ነው እንዴ ስለዚህ እኛ የወጣን ለአማራ ህዝብ ጥያቄ ነው ግን እነሱ የተወሰነ ቡድን ብቻ ክንፍ ስግጉቡ ነጋዴ እውነተኛው ነጋዴ አይደለም የስልጣን ፍላጎት ያለው ቡድን ተደራጅቶ በግልጽ አንድ አካባቢ ላይ ሰው እንዳይወጣ ከኤሊቱ ጋር በግልጽ ስነግርህ እነዘመነ ጋር ብዙ ለመስራት አብረን ታገያለሁ። እኔ ከዚያ ብዙ ታገዮች አሉ እነዘመነ ከነዘመነ ጋር ከእኔ ጋር አብረ ሲሰሩ ሚያድ የነበሩ እንደነስማቸው አሉ። እንደ አሸናፊ አካሉ ጋር አብረ ታሰሩ። ብዙ ጓዶች አሉ። እነሱን ጋር ተገናኝቼ ቅርጽ ለማሳጠት አለ ከእኛ ጋር ከነ ፕሮፌሰር ጌታ ጋር መገናኘት አይፈልጉም። መገናኘ የሚፈልጉ ከተዋጊ ሀይል ጋር ነው። ከኤሊቱ ጋር መገናኘት፣ ከፖለቲካ ልቃኑ ጋር መገናኘት አይፈልጉም። መገናኘ ይዋሻሉ። ድራማ ይሰራሉ። ሪስፖንሳችን ለጎንደር አንድነት ትልቆ ተጠያቂ የነዘመነ ክንፍ ነው። ለአማራ አንድነት ተጠያቂው እነዘመነ ክንፍ ነው። ይህን ህዝቡ አውቆ እውነቱን ሊናገር ይችላል። አሁን ወጡ አጅሬ የሆነ ነገር ይናገራል። መውራት ይችላል፣ መስራት ግን አይችልም። ማፍረስ ይችላል፣ መስራት ቤት መስራት ግን አይችልም። እንደነ ከፌ ቤት መስራት አያውቅበትም። እንደነ ከፌ፣ እንደነ ወባንተ መሳሪያ አንግቶ መጓጋት አባሉ ጋር አይችልም። አውጭ ግን የሚዲያ ጋጋታና ጦር ማሰማራት ይችላል። ሰዎችን በሰዎች ላይ ጥላሸት መቅባት ይችላል። በጥላሸት መቅፋት የአማራ ትግል ወደኋላ የሚከፍ የለም። አርበኛ ከፍ መስዋዕት ከፍሏል። የተሰራ ቤት ነው የሚፈርስ ቤት የለም። የአማራ ሳመሪዎች ግን አሁንም ህዝቡ ሊያውቃቸው ይገባል። ይሄ አጠቃላይ በተለይ ደግሞ የአማራ ፋኖ አንድ እንዳይሆን ምክንያቱ በተለይ ከመጀመሪያውም ቢሆኑ እንግዲህ የተለያዩ ሀሳቦች ይነሳሉ እና ምንድን ነው ምክንያቱ አብዛኛው እንግዲህ በፋኖ ታጋይ ውስጥ እንደወጣ የሚታወቀው የአማራን ህዝብ በተለይ የገጠመን የህልውና አደጋ ለመቀልበስ ነውና፣ ከዛ በኋላ የመጡ የአላማ ልዩነቶችም በተለይ ደግሞ ቅድም አንተ ስታነሳው እንደነበረው ከታሪካዊ ጠላቶች ጋር መስራትም አለመስራትም የአንድ የመከራከሪያ ሀሳብ ሆኖ ቀርቧል። ነገር ግን ልዩነትን ጭምር እንኳን የሀሳብ ልዩነትን አክብሮ በጋራ ለጋራ ዓላማ መታገልን እንኳን አለመምረጥ፣ በተለይ ደግሞ የመጠፋፋት መንገድን የመምረጥ በተደጋጋሚ አይተናል። በሚዲያ ሰዎች በኩል በሰፊው ተላልፏል። ይሄ ቤት አባውራ ነው የሚኖረው። ከህዋት ጋር መስራትንም ብልጣ ነው ይሄ ቆሞ ቀራ አስተሳሰብ ያላቸው አካላቶች ከህዋት ጋር እንዳንሰራረጉ ነው የሚሉ ሐሳቦችም ሲስተጋቡ ይታያሉ። ሲቀጥል ደግሞ ሌላ የሚያነሱት ሐሳብ አለ። ለምሳሌ በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላሉ። ምናልባት እስኪ እንደው ከዚህ ጋር ተያይዞ በፖለቲካ ቋሚ ጠላትና ቋሚ ወዳጅ አይኖረው ጠላት በቋሚነት አለመጥላቱ ሲታወቅ ምናልባት ወዳጅ ልታደረገው ትችላለህ። በቋሚነት የሚጠላህን ጠላት ግን ወዳጅ ብታደረገው ተቀርጠበ መበላት ነው በመሃል ሊመጣ የሚችለው። እና ከዚህ ጋር ተያይዞ ምንጩ ምንድን ነው? በተለይ ደግሞ ይሄ ጎጠኝነቱ፣ አውራጃዊነቱ ራሱ አማራውን እየናጠው እንዳለ ብዙዎቹ ያነሳሉ። እና አንድነቱም ጭምር ተስፋ አስቆራጭ እስኪመስል ድረስ እየመጣ ያለበት ሁኔታ ነው ያለው። ይህስ ምክንያቱ ምንድን ነው የሚለውንም ብታነሳል። በመጨረሻ አርበኛ አንደኛ ፖለቲካ ቋሚ ጠላት የሚባለው ላይ እሱ አክሴፕት አድርጋለሁ፣ ግን ቋሚ ጠላት የለውም አለ የሚባለው አላማህን እና የዚያ አስተሳሰብ የተለወጠ ሲሆን ነው። አሁን እኮ ውሀቶች እኛ ምን ነው የማንነት ጥያቄዎች አሉብን፣ ትርክቱ መስተካከል አለበት፣ ህገ መንግስቱ መሻሻል አለበት። ብዙ ብዙ ጉዳዮች ጥያቄዎች አሉብን። ይህን ሀሳብ ወደድንም ጠላ ህወሓት አርበኛ አርበኛ ህወሓትም የሚጠይቀው የህወሓት የመጀመሪያ ጥያቄ የአማራ ታሪካዊ ርስቶችን መውሰድ ነው፣ አንዱ ግቡ ማለት ነው። የትግሉ መነሻ ይሄ ነው። እነጌታቸውን ኋታ ሁለት የከፈለው ኮይ ነው። ስለዚህ በእነሱ መካከል የአስተሳሰብ ለውጥ እስካልመጣ ድረስ ያስተሳሰብ ለውጥ ቢኖር እነዚህን ጥያቄዎችም አንደኛ ጋራንት የሆነ ነገር የለም። እኛ ጋራንቲ የሆነ ነገር የለም። የአማራ ጋራንቱ ማሸነፍ ነው። የአማራ ጋራንቱ አንድነቱ ላይ ነው። አንድ ከሆነ ማንም ማንንም እንኳን ኢትዮጵያን እንኳን ትግራይ ውስጥ ያሉትን የትግራይ ህዝብ የጠላቸውን ህወሓቶችን ነው እና ለትግራይ ህዝብ አይጠቅሙትን ለትግራይ ህዝብ ያልጠቀሙትን አስተሳሰባቸውም ያረጀ፣ ሰዎቹም ያረጁ፣ አስተሳሰባቸውም ያረጀ ነው። ለውጥም አላደረጉም፣ ስማቸውንም አልለወጡም። ህወሓት ነው፣ ነፃ አውጪዎች ናቸው። ምንም ያልተለወጡ ሰዎች ጋር ከመነጋገር ይልቅ የአማራን አንድነት አረጋግጦ ከሌሎች ጋር አሊያንስ ፈጥሮ መስራት ነው የአማራን ህዝብ ጥያቄ የሚያስመልሰው። ከህወሓት ጋር ከጠላቱ ጋር አማራን እንደ ዘርብ ካጠፋህ ጋር እየተደራደርክ ከወንድም ጋር ጠላት ጋር አብረ እየበላ እየጠጣ ከጠላት ጋር እየተደራደርክ ከወንድም ጎረቤት ጋር አብር ያልጠጣ ማለት የምን ምን አይነት ባህሪ ነው? ሲመለስልኝ። ስለዚህ የፖለቲካ ቋሚ ጠላት የለው የሚባለው ልክ ነው፣ ግን የአስተሳሰብ ለውጥ የላቸውም። ሰዎቹም አልተለወጡም። ያሳሰብ ለውጥ፣ የስም ለውጥ አላደረጉም። ጋራንትም የለውም። ነገ አማራ ከሁለት ሲከፈል፣ እንደገና አማራ ሲዳከም የእነሱ ፍላጎት ይታወቃል። እነሱም አሁን እየተናገሩ ያሉት አሁንም የትግራይ ርስቶች ምዕራብ ትግራይ በእኛ ቁጥጥር ትግራይ የሚ ጥያቄ እየጠየቁ ነው ያሉት። የስ አሁን ጌታቸው ረዳ አብይ ሾሞታል። ትናንትና ልዩነት ነበራቸው። ፖለቲካ የሚባለው እንደዚያ ነው። ጌታቸው ረዳ ግን ያሳሰብ ለውጥ እዚያ የህወሓትን ትቶ የብልጽግና አሳሰብ ተሸክሟል ማለት ነው። ወደዚያ ስለገባ ነው ብልጽግና ስለሆነ ነው ይሾመው እንጂ ህወሓት ቢሆን አይሾመውም። ስለወጣ ነው። ስለዚህ የውሀታዊን አተሳሰብ የተሸከመን ሀይል አሁን የፖለት ቋሚ ጠላት የለም ይበል፣ ይሄ መሳቂያ ነው። ከህወሓት ጋር እየተደራደሩ ወልቃይት ብረሳሽ ቀኝ ይርሳኝ። እንዴት ያለ ድራማ! ህዝብ አውቅ ማለት ነው። ውሸት ነው። የውሀት ጥያቄዎች እኮ ወልቃይት ነው። ሌላው ግን አብዛኛውን ጊዜ እያመሰን ያለው ቅድም ነግር ያለው ይህ ህዝባዊ ድርጅት ሲመሰረት እኮ የመሰረቱት እነዚህ ድርጅቱ የመሰረቱትም ሰብሳቢ ሆኖ ሲሰራ የነበረው ማርሸት ነው። እኛ በኋላ የመጣንንን አናውቅም። ይህን ሲሰሩ ስነበር እነባየ ናቸው ይህን ሲሰሩ ስነበር እናበበ ናቸው። ከእኛ አበበ ፖለቲካ ዘርፍ ኃላፊ ነበር፣ እሱ አብሮ ሲሰራ የነበረ ይህን ስራ የሰሩት አጠቃላይ ዘጠኙ እዞች ናቸው። ከዛ በኋላ የወጡበት ምክንያት ይታወቃል። ዘመን እኔ ካልተመረጡ ከሚል አኳያ የስልጣን ስግብግብነት ነው። አሁንም እያመሰን ያለ የስልጣን ፍላጎትና የህወሓት ጣልቃ ገብነት ነው። ከህወሓት ጋር ንክኪ ከተጀመረ በኋላ የአማራ ሀይል ከሁለት ተከፈል ማለት ነው። ያሰላለፍ ልዩነት መጠባል ነው። ስለዚህ እኛ ከህወሓት ጋር የሚሰራ አካል የአምራን ጥያቄዎች ከሚመልስ አካል ጋር አንሰራም። ያሰላለፍ ችግሮች አሉብን። ምን ታገራቸውን አለማዎች ይዋ ጸር ናቸው፣ ጸረ አማራዎች ናቸው፣ ጸረ ኢትዮጵያውያን ናቸው። ለትግራይም ለአማራ ህዝብ አይጠቁም ብለን የምናስብ አሳሳቸው ያረጀን ያፈጀ ነው ብለን የምናስብ እነሱ ደግሞ ለጊዜው ያለውን ስርዓት እስካዳከመልን ድረስ እንጠቀምበት ይህ ማይሆን ነገር ነው። ዓላማችን ከረሳ አኳያ ነገ ደግሞ እነዚህን ዙረን ደግሞ እንደጋ እነሱ ጋር ትግል ውስጥ መግባት አንፈልግም። እኛ አስቀድመን ነው ጥንብ የምንቁ ገዞ። ስለዚህ የሚሻለው አንድነትን አራግጦ ከወንድም ጋር ከወንድሙ ጋር ከመታኮስ ይልቅ ወንድሙ ከማዝመት ይልቅ አብሮ በጋራ ሆኖ የአማራ ጥያቄዎችን ስልጣንን ረሶ ራስን ክዶ አብሮ በጋራ የሚሰራበትን መንገድ መፍትሄ መፈለግ ነው ሚሻለው። ሚሻለው እሱ ነው። ፖለቲከኛ ማለት እሱ ነው። እነ ተክሌ የሻው ሁላ ሲናገሩ የሚያዝናለሁ የጻፉትን መጽሐፍ ረሱት። የታገሉበትን ዓላማ ሆነ እረሱት። እንግዲህ በጣም እንደ አባት ማየው ተክሌሽው አልገባው መሬት ላይ ያለው ሀቅ እውነቱ አልገባውም ማለት ነው፣ ወይ ሰውየው እንደዋ ታርጅቷል ማለት ነው። ይቅርታ አርግልኝ፣ ማከብሮ ሰውዬ ነበር። ስለዚህ ወይ የጻፈውን መጽሐፉም የታሪክ መምህርን ነው ረሶታል፣ ታሪኩንም ረስቶታል። ወልቃይትም ሆነ ደግሞ እንደገና የሚሉ ያልገባቸው ብዙ የተደናበሩ ሰዎች አሉ። እርግጥ አልፈርድባቸውም፣ ሚዲያው አደናብሯቸዋል። የሚዲያው ጋጋታ አደናብሯቸዋል። ይሄ ደም ነጋዴ ነው የምለው እኔ ደም ነጋዴ ዩቲዩብ ፎሎ አፕ እየቆጠረ የውሸት ዜና እየሰራ በወንድሙ ደም እየቀለደ የሚሰራው ይህ የደም ነጋዴ ነው። ሳጋ አለው ሚት አገር ተሆን ሀገር ሱ ገብቶ መሳሪያውን አንግቶ ዩጋንዳ ፈርጦ ከመግባት ሀገር እዚህ እንደኔ ነው መሳሪያ አንግቶ መስዋዕት ተከፈለ። መስዋዕት መክፈል የነበረበት ግን እዚያ ሆኖ ድራማ ይሰራል። እንዲህ ከኔ ነው አዋቂ ነኝ ይላል። ካወቀ እዚህ አብሮ አብሮ መታገል ሀቁ ማወቅ ነበረበት። እዚያ ፈርጦ ፈርቶ ሸሽቶ የፈሪ ዱላ ነው አሁን የፈጀን። ስለዚህ ይሄ ነው ምን አጠቃላይ ችግራችን ለአንድነት ዋናውና ዋናው ምክንያት የውሀት ጣልቃ ገብነት፣ ሁለተኛ ደግሞ የተወሰኑ ቡድኖች የስልጣን ፍላጎት እኛ ብቻ እናውቀው እኛ ብቻ እንፍጀው የሚል ጋጋታ ነው። አመሰግናለሁ እጅግ አርጌንም አመሰግነው አርበኛ ዘመነ ምረት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የአጼዎቹ ክፍለ ጦር ፖለቲካ ዘርፍ ኃላፊ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልን። ለነበረን ቆይታ አመሰግናለሁ።